ቆመ ሚስቴ ማለት ሞራል ኬታ መጣው። ብዙም የማታውቃቸው ነገሮች አሉ። ምንም የተደበቀ አንተ ራስህ የት ነው የጠፋኸው? ስልክሽን ሞክር እኮ አልሰራም። በጣም ትልቅ ነገር ነው። እዚህ ትመጫለሽ አይደል? እንዲህ በቀላሉ የምትታለይ ሰው ነሽ? እንደ ካሌ ግን በአሁኑ አንተ እየሰራህ ነው የምትለው መሰለኝ። ጭራስኮ በጣም ከባድ ነው። ቲና አሉ ከተባሉ ወንጀለኞች ጋር ግንኙነቷን ብታደርግን በየጊዜው የምትጠይቀው ገንዘብ ግን ወደ አላስፈላጊ ነገር እየከተታት ነው። ምናልባትም አሁን ግንኙነታቸው ተቋርጦ አባባን የሚለቁበት ጫፍ ደረጃ ላይ እንደደረሰ ማጋቹ ነግሯታል። በተለይ ደግሞ ምስጢራዊ መረጃዎችን ካባከነችና ይህ ነገር በሌሎች ሰዎች ከተሰማ ለራስሽ ዘብጥያ ትወርጃለች በማለት ራሷን አሳልፎ እንደሚበላትም እዛው ከማገቻ ቦታም ዝቶባታል። ቲና አሁን ጭንቅ ውስጥ ገብታለች። እንግዲህ ከዚህ በፊት ለአባባ ማሳገቻ ይሆናት ዘንድ አሌብ የፍች ጥያቄ ሲያቀርብላት አራት መቶ ሺ ብር የምትሰጠኝ ከሆነ ልፈታህ እችላለሁ የሚል መደራደሪያ ሀሳብ እንዳቀረበችለትና ይህንን ገንዘብ ወዲያውኑ ሲያስገባላት፣ እርሷ ግን ስራዋን እንደጀመረችም ተመልክተናል። ይህንን የተቀበለችውን ገንዘብ አባባን ለማሳገት እንዲሁም አድርገዋለች። ዛሬ ላይ ግን በተደጋጋሚ አምጪ የሚለው ያጋችው የዕለት ዕለት የገንዘብ ጥያቄ ቲናን መመለስ የማትችለው ጥያቄ ውስጥ እያስገባት ነው። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ ያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል አርባ የቀጠለውን ይዤላችሁ መጥቻለሁ። በቀጣይ ክፍል ምን ሊሆን ይችላል በዳኒና በአባባ መካከል ያለው ልዩነትስ? ካሌቭስ ይቅርታ ያደርግለት ይሆን? ዛሬ ላይ ምናልባትም ፊቱን መልሶለት ዳኔ ጋራ እስካሁን ያቂምበትንና በተለይ ከሄደን ጋራ የጀመረውን እልህ ከሄደን ጋራ እየጀመሩትን እልህ አሁን ወደ ኖርማል ህይወታቸው ተመልሰውስ የራሳቸውን ነገር ሊያስተካከሉ ይችሉ ይሆን? አባባስ እንደነበረ ወደ ቤታቸው ተከስተው ያኑ ድራማቸውን ያስቀጥላሉ ወይም ከልባቸው ይቅርታ አድርገውላቸው ለዳንኤልም የሚገባውን ቲናም እንደ ስራዋ ዋጋዋን ሰጥተዋት ከዛ ቤት የሚያባረሩበት አጋጣሚ የሚፈጠር ይሆናል። በሄደን በኩልስ ስለ ዳንኤል ያላት አመለካከት ምናልባትም በይቅርታ ችግሩ ተፈቶ አሁን ልቦናዋን ወደ ዳንኤል እያቀረበች ትመጣ ይሆን ወይስ ከካሌብ ጋራ የተፈራረሙበትን ጉዳይ የምትቀጥልበት ይሆናል? እንግዲህ ከዚህ በፊት ጠላቶቻችን አብረን ተደራጅተን እንደፈለጉ እኛን እንዳቃጠሉን ሁሉ እነሱንም ቅጥል ለማድረግ ይኖርብናል በማለት ከካሌብ የመነጨው የውሸት ፍቅረኛ ሞች አሁንም መቀጠል እንዳለባቸው ለኤደን ስለ ነገራትም፣ ዛሬ ላይ እጅ ለእጅ ተያይዘው የፍቅረኛ ሞች አክት እያደረጉ ሳለም ዳንኤል ሲከሰት እርሷ በራስ መተማመን ነበራት። ማለትም ፍቅረኛዋ የሆነውን ዳንኤልን ስታይ መደናገጥም አልፈለገችም። ምክንያቱም ይህንን ለማድረግ ከበፊት ስነ ልቦናቸውን አዘጋጅተውታልና። ዳንኤል ግን ይህንን ሲያይ ስሜቱን ተፈታትኖት ካሌብን ያን ያህል በቦክስም ሲመታው ነበረ። ታዲያ ክፉኛ አፍንጫውን ተደብድቦም ደም ሲደማውም ተመልክተው ነው ነበር። በእርግጥም ትሁት እና ኤደን ባይኖሩ ማኖሮ እነዚህ ጎረምሶች እርስ በርሳቸው ተጋድለውም ነበር። ሆኖም ትሁት ካሌብን ጥፋተኛ በማድረግ ለአባት ስትል መታገስ እኮ ይኖርብሃል። ለምን ወደ አላስፈላጊ አተካራ ውስጥ ትገባለህ? እኔ ነግሬህ የለም እንዴ ሆን ሌላውን ትተህ የአባይን ነገር ማስቀደም ይኖርብናል። ጉል እልህ ውስጥ አትጋባ፣ በማለት ትሁት ነገሮችን በጥንቃቄ ማስኬድ እንዳለባቸው የካሌብ ስሜታዊ የሆነ ጉዞ አባባል ሊያሳጣቸው እንደሚችልም ትሁት አስጠንቅቀዋለች። ሆኖም አሁን ላይ ዳንኤልን እባክን እንፍጠን፣ አባይን እንድረስለት ምንስ አድርጋ ይሁን የያዘችው፣ እባክን እያለችም እየተማጸነችው ነው። ዳንኤል አሁን ጌቶትን ነገር በደንብ ነው የሚሰማት። ምክንያቱም ከኤደን ጋራ ታቀራረበኛለች፣ እኔና ኤደን አንድ ላይ ለመሆን ደግሞ ይህንን አጋጣሚ በደንብ ልጠቀመው ይገባል፣ በማለት እንግዲህ ሳይውል ሳያድር ነው ለትሁት ሁሉንም ነገር ግልጽ አድርጎ የነገራት። ታዲያ ሰው ስቃ የምትደሰተው ቲናም በአባባ መታገት ደስታ ላይ ናት። ክፉኛ ተደስተሻል? ምንድነው ያስደሰተሽ ነገር ልታሳኪ ያሰብሽው ምን ቢሆን ነው እያለም ዳንኤል ጠይቋታል። እርግጥ የቴና የወደፊት እቅዶቿ በጣም ብዙ ናቸው። ከእነዚህ መካከል ካሌብና እኔ ስንፋታ እያንዳንዱ ሀብት ንብረት በካሌብ ስም ይመዘገብና ይህን ተከትሎ የፍች ጥያቄ የማቀርብ ከሆነ ሀብት ንብረቱ ወደ እኔ ስም ይዛወራል የሚል እምነት አላት። ብቻ ገንዘብ ለማግኘት ያላደረገችው ነገር የለም። አባባ እስካሁን በህይወታቸው እያላሳለፉት ከባድ ነገር ቢኖር አሁን ያደረገችውን የእገታ ነገር ነበረ። ሌላውንማ ምን ያላዩት ነገር አለ? በምግብ እየመረዘች እርሳቸውን ሽባ እንዲሆኑና እንደፈለጉ መንቀሳቀስ እንዳይችሉም አድርጋቸዋለች። መድኃኒት እያሳሳተችም ወደ አልተፈለገ ስህተት ቢያመራ አባባን ህይወታቸውን ሊያሳጣቸው ይችላል የሚል እምነትም ስላላት ብዙ ነገር አድርጋቸዋለች። አባባ ነቅተው ራሳቸውን መከላከል እስከሚጀምሩበት ደረጃ ምን ያላሳየቻቸው ፈተናዎች አሉ። ብቻ ትሁት ባትኖር ኖሮማ ምናልባትም በህይወት የማይኖርበት አጋጣሚ ሊፈጠር ይችል ነበር። ካሌብ ይህኔ ምንም መንቃት አልቻለም። በወቅቱ እባክህን ካሌብ ንቃ፣ ቲና እያደረገች ያለችው ነገር ትክክል አይደለም በማለት ከትሁት እንኳን ማስጠንቀቂያ ቢሰጠው፣ እርሱ ግን ሊሰማት አልፈለገም። የኔ ሚስት በጣም የሚወዳት የማከብራት ናት አሁን ደግሞ ወልዳ ልጅ ልታሳቅፈኝ ስለሆነ ምንም ነገር እንዳትናገሪያት በማለት ትሁትን በወቅቱ ሲያመነጫጭቃትና ካልበለዛም እቤት እንዲያባረራትም ጥረት አድርጎ ነበር። ሆኖም ትሁት እባክህን እያለችም ተንበርክካ እስከ መማጸን ደረጃ ደርሳለች። ምክንያቱም እሷ ከወጣች ለአባዬ ህይወት አደጋለውና፣ እንግዲህ በዚህ መከላከል ያደረሰችው ትሁት አሁንም በጥንካሬና በጥበብ አባባን ወደ ቤታቸው እንዲመለሱ የማታደርገው ነገር የለም። ካሌብ ግን አላስፈላጊ ልሁ ዋጋ እያስከፈለው ይገኛል። ሆኖም ዛሬ ላይ ዳንኤል ቃል በገባው መሰረትም እስከ ማገቻ ቦታ ድረስ ቲናን በመከታተል ግርበግርም በግርም አብሯት ሄዷል። ሆኖም በስከ መጨረሻ አጅሪት ቲና የተጠየቀችው ገንዘብ ከአቅም በላይ ስለሆነና እጅግ በጣም አድካሚ ጉዞ እየተጓዘች እንደሆነም የተገነዘበችው ቲና ምንም በላይ ለራት አምጪ የምትባለው ገንዘብ ከአቅሟ በላይ እንደሆነባትም ላጋቹ ገልጻለች። አጋቹም እና እንዴት አይነት ስራ ሊሰራልች ትፈልጋለች፣ እንደውም የማትጨምሪ ከሆነ ማለትም በመጀመሪያ በሰጠሽኝ ትንሽ ገንዘብ አንቺ የምታያቸውን ነገሮች ልተገብርልሽ አልችልም የሚል ምላሽም ሰጥቷታል። እሷምን ለጊዜው አማራጭላትም ና እሺ የሚል ቃልም ሰጥተዋለች። ዳንኤልም ከነዚህ ሰዎች ጋር ፊት ለፊት መገጣጠም ለህይወቱ እጅግ አደገኛ እንደሆነ ያውቃል። ይህንን ስጋቱን ደግሞ ለትሁት ነግሯታል። እዚህ ስራ ውስጥ ጥርሳቸውን የነቀሉ ለዘመናት እንደዚህ አይነት ወንጀሎች ሲሰሩ የቆዩና አሁንም ወደዛ ቦታ ሲያምራ የሚገጥሙትን ፈተናዎች እያሰበም ነግሯታል። እንዴት ይሆናል ብላለች። ብቻ እያባባ ነገር እጅግ በጣም አሳስቧታል። ሆኖም ዳንኤል ለኤደን ሲል የማይከፍለው መስዋዕትነት የለምና በር ድረስ በመሄድም እስከ ማንኳኳ ደረጃ ደርሷል። በር በሚከፈትበት ሰዓትም ከአጋቹ ጋር መገጣጠሙ አይቀርም። አባዬ አድራሻቸውን ለማሳወቅ ጥረት ያደረጉበትና ያልተሳካላቸው ቀጠሮ ነበረ። አሁን ላይ ዳንኤልን ሲመለከቱት ምን ያህል እርሳቸው ትልቅ ተስፋ ስሊያመጣላቸው ይችላል። እንግዲህ ከዛ ከጨለማ በጣም በሚያሳዝን ሁኔታ እጃቸው እጃቸውና እግራቸው ታስሮ በነበሩበት አንዳንድም ደግሞ ውሃ ሲጠማቸው እንዲሰጣቸው እየጠየቁ ባሉበት ሰዓት እንግዲህ ዳንኤል ወደዛ ተከሰተ ማለት ምናልባትም ከጉዳዩ በስተጀርባ አንተ ይሆን ያሳግትከኝ ይሉታል? ወይስ የዳንኤልን ጸባይ ጠንቅቀው ስለሚያውቁት ያችቲና አሳግታኛለች፣ ና እባኬን አስፈታኝ፣ ወይም ለልጄ ለካሌብ ያለበትን ሁኔታ አሳውቅልኝ የሚል ንግግር ይናገሩት ይሆን? አጋቹስ ከዳንኤል ጋር ያለው ፍጥጫ ምን ሊሆን ይችላል? ብቻ ዳንኤል በህይወቱ ትልቁን ታሪክ የሰራም ይመስላል። ምናልባትም ከታገቱበት ደግሞ እንደምንም ተደራድሮ ማስመለስ ከቻለ ይህ በጣም ለሱ ጥሩ አጋጣሚም ይፈጠርለታል። ኤደንም በተፈጠረባት ቅራኔ መቼም ቢሆን ይህንን ነገር ካደረገ ይቅርታ የማታደርግበት ነገር ይኖራል ብዬ አላስብም። እስከ መጨረሻም ቲና ልታሳካ ያሰበችው አንድም ነገር ሳይደረግላት ይኸው ነገሮች ሁሉ እየተሰነካከሉ ዛሬ ላይ ደግሞ የማትወጣበት ጉድጓድም እየገባች ነው። ሆኖም አሁን ላይ አባባ ወደ ቤታቸው ሲመለሱ ቲና ደግሞ የነ ካሬብን ቤት ለቃ የምትሰናበት ይሆናል። በቀጣይ ቪዲዮ ምን አዲስ ትዕይንት እንመለከታለን? እናንተም ስለ አባባ እገታ የተሰማችሁን ትጽፉልኝ ዘንድ በትህትና እጠይቃለሁ። ለዛሬው ትሁት ድራማ ክፍል አርባ የቀጠለው ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።